ድምፃዊ አስጌ ደንዳሾ ወይም አስገኘው አሽኮ ጠቅላይ ሚኒስትሩን የሚከተለውን ጥያቄ በንባብ አቅርቧል። እኔ በግሌ እርስዎን በዚህ ጊዜ ምንም ባልሎትና ባልጠይቆት በዚህ አስቸጋሪ ጊዜ ላከናውኑት ተግባር ላሳዩን ብርሃንና ተስፋ አመስግኞት ለመጪውም እግዚአብሔር ጉልበት እንዲሆነው መልካም ምኞቴን በመግለጽ ሀሳቤን በቋጭ ደስ ባለኝ፣ ነገር ግን ልፋቱን ሙሉ ያደርጋሉ ከሚል የምከተለውን ሀሳብ አቅርባለሁ። የሀገራችን ወጣቶች በባህር ማዶ ሙዚቃ ልባቸው ሸፍቷል። እኔ የመጣውበት አካባቢዎች ላይ ያሉ ድንቅ ባህሎችና ታሪኮች ለባህልና ፖለቲካዊ ዳራው ከፍተኛ ጥቅም እንዳላቸው ከግምት ውስጥ አስገብቶ መንግስት ይህን በመገንዘብ ምቹ ሁኔታ ይፍጠር፣ እንዲሁም ካውንስል እንዲቋቋም ጠይቀዋል። እንግዲህ አስገኘው ደንደሾ የጠቅላይ ሚኒስትር ዶክተር አብይ አህመድን የጠየቀው ጥያቄን በማስመልከትም ነው። ሰሞኑን ጠቅላይ ሚኒስትር አብይ አህመድ የተለያዩ አርቲስቶችን በመሰብሰብም ውይይት ላይ እንደሆኑ ጀምረም ነው የወጡትን መረጃዎች የሚያሳዩት። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኔ መረጃ አግኘው። ሰላም ቆዩልኝ።